ሰላም ሰላም፣ እንደት ነሽ? ሰላም ነኝ። እሺ፣ አንዳንድ ጥያቄዎች ነበሩ። ራስሽን ማስተዋወቅ ይመስል። ስሜ ሼዊት ትባላለሁ። የባንክ ሰራተኛ ነኝ። የባንክ ሰራተኛ ማለት ምንድን ነው? የባንክ ሰራተኛ ማለት ካስተመር ሰርቪስ የሚሰጥ ማለት ነው። ያው እኛ የግቢ ተማሪዎች ነን፣ እንግዲህ የሚሰራውም ለግቢ ተማሪዎች ስለሆነ ለግቢ ተማሪዎች ምን ትያለሽ? ማለት አካውንቲንግ ዲፓርትመንት ገብቶ ይማሩ ወይንስ እንዴት ነው? ማለት አንቺ አሁን ስራው ላይ ስላለች ማለት ነው ረግ ለተማሪዎች ማለት የምፈልገው አካውንቲንግ ሲማሩ ባንክ መስራት ማለት ፐርሰናል ሴሊንግ ነው፣ ማለት ራስን ትሸጣለህ። ካስተመር መሰብሰብ አለብህ። ማርኬቲንግ የሚባል አለ። አሳምነህ ካስተመር ሴፕ ታደርጋለህ። የሆነ ተጽናለት ትችላለህ፣ መቻል አለብህ። አስከፍታኛለች ማሳመን ችሎታ ሊኖርህ ይገባል። ያልከ የለ ራስን ሸጠህ የምታገኘው ደመወዝ ነው። የአካውንቲንግ ተማሪዎች ካሉ ማለት የምፈልገው ራሳቸው ለመሸጥ ዝግጁ መሆን አለባቸው። ብዙ ነገር የምችሉ ከትምህርቱ በላይ መቻል ያለባቸው ነገር አለ። የማሳመን ችሎታ እንዲኖራቸው ይፈለጋል። መጥፎ ባህር ያላቸው ከስተማሪ ምናምን ሲያጋጥመው ችሎ ማለት መቻል አለባቸው። ለአካውንቲንግ ተማሪዎች በጣም አሪፍ አድቫይስ ይመስለኛል። እንግዲህ የአካውንቲንግ ተማሪ እንደመሆንሽ መጠን ከቁጥር ጋር ነው ነገሮች የተያዘች እና በጣም ብትወጀ ትምህርት ምን ነበረ ምን ጥያቄ ያለው አካውንቲንግ ማ የማትስ በጣም የሚያስፈራሽ እንስሳ ምንድን ነው? ስለሚናደር ነው፣ ስለሚናደር ገዳይ ስለሆነ በመጨረሻም ለግቢ ተማሪዎች ምን ተመ የመጡበት ዓላማ ማወቅ ነው እንግዲህ፣ የያዙትን ጎል ሲያሳኩም ነው አሪፍ ብላለሁ። እንዲያም ለሴቶች ምክር አለኝ፣ ተጠንቀቃችሁ ህይወታችሁ ምሩ እላለሁ። እንደምናየው እዚህ ግቢ ላይ በጣም ሴቶች ሲቸገሩ እናያለን ማለት ከጎናቸውም ሰው ስላሌለ ይመስለኛል እና በብዙ መንገድ ሲሸወዱ የተለያዩ ነገሮችን ሲያደረጉ እናያለን። እና ለእነሱም እስኪ ለእህቶቻችን አንዳንድ ነገሮችን ቢያት ማለት የምፈልገው ግቢ ስትገባ ከፋሚሊ ማለት ካንተ በላይ ሆኖ ማኔጅ የሚያደርግህ ቤተሰብ ርቀ ነው የምትመጣው አይደለም እና ለራሳቸው ራሳቸው ኃላፊነት መውሰድ አለባቸው። የመጡበት አለማመዘንጋት የለባቸውም። በጊዜያዊ የሆነ ነገሮች መሸወድ የለባቸው። አገብተሻል ወይንስ ደግሞ ፍቅረኛ አለሽ? ወደዛ ነገር እያሰብኩ ነው። እንግዲህ ከእግዚአብሔር እርዳታ ጋር ወደዛ እያሰብኩ ነው። ዘንድሮ አመት ብያለሁ። እንግዲህ ትዳር ማለት ነው፣ ለትዳር ትዳር እያሰብኩ። ስለዚህ ፍቅረኛ የነበረች ማለት ግቢ ሆነች ሳለ ነው ወይስ ከወጣች በኋላ? አይደለም አይደለም፣ ትምህርት ያለው ፍቅረኛ ምናምን አልነበረኝም። እውነት ለመናገር በዛ ነገርም አልስማማም፣ አልስማማም። ብዙ ይሄዳል ብዬ አላስብም። ባለህበት ቦታና አቋም መጽናት ለሁሉም ጊዜ አለው ብዬ አስባለሁ። ስለዚህ የግቢ ተማሪዎች ግቢ ውስጥ እያሉ ፍቅረኛ የያዙ ወይንስ እንዴት ነው ማት፣ ሊሆንም ላይሆንም ይችላል እኮ ግን በመጣህበት አላማ ለሁሉም ጊዜ ያለው ጊዜና ቦታ፣ መጀመሪያ ትምህርትን ታሳካለህ፣ ከዛ ሁሉም ነገር በየስቴፕ ቢሆን ጥሩ ነው ብዬ አስባለሁ። በጣም እናመሰግናለሁ። ሰላም እንዴት ነህ? ራስን እስኪ አስተዋወቀን። አብርሃም ይባላለሁ፣ ያው ከአንበሳ ባንክ። ምን ነበር የተማርክ? በዲፓርትመንት አካውንቲንግ ኤንድ ፋይናንስ ነው የተማርኩት። በጣም ደስ ይላል። እንግዲህ እኛ ያለነው መቀሌ ካምፓስ አዲ ሃቂ ግቢ ውስጥ ነው ቢዝነስ ካምፓስ ተብሎ ይጠራል። እና እዚህም በጣም የሚማሩ ብዙ ቢዝነስ ተማሪዎች አሉ። እና ለቢዝነስ ተማሪዎች ምን አይነት ነገሮችን መንገድ ትፈልጋለህ መንገድ ትፈልጋለህ? ኦኬ ጥሩ። አንደኛ እንደ ቢዝነስ ሳይሆን እንደ ተማሪ መጀመሪያ ዓላማ ሊኖርህ ይገባል። ከዛ ቀጥሎ ደግሞ ያው ቢዝነስ የቢዝነስ ተማሪ ሲባል ያው አንድ ራሱን የቻለ የሀገር እንቅስቃሴ እንትን የሚያደርግ ማኔጅ የሚያደርግ አካል እንደመሆኑ ማውጣን በደንብ ስትሮንግ ሆኖ ማጥናትና መስራት እንዳለበት መምከር ፈልገ። እንግዲህ አሁን ተመርከውብታል ያጠናው አካውንቲንግ ፋይናንስ ነው፣ እና የአካውንቲንግ ተማሪዎች አሉ እና ለእነሱ ምን አይነት መልእክቶች ማስተላለፍ እፈልጋለሁ? ጥሩ አይ መጀመሪያና መጀመሪያ ዓላማ ወደዚህ የሚመጡበት ዓላማ ትምህርት ለማማር ነው፣ ተምረው አጥንተው የሆነ ደረጃ ለመድረስ ነው እና መጀመሪያ ስቴፓቸው መሆን ያ የሚገባው ትምህርታቸውን ጠበቅ አድርጎ መያዝ ነው። ከዛ ያው ወጣት እንደመሆናቸው ደግሞ ብዙ ፈተና ሊኖር ይችላል። ያንን ፈተና ታግሰህ ማለፍ ነው ያለብህ ብዬ ነው መስ አዳዲስ ተማሪዎች አሉ፣ ፍሬሽ ተማሪዎች አሉ፣ ድጋሚ ሪሚዲየም ተማሪዎች አሉ ማለት ነው። ስለዚህ ለእነዚህ ተማሪዎች ወደ አካውንቲንግ ኤንድ ፋይናንስ ዲፓርትመንት እንዲገቡ ማለት ታበረታታለክ? አዎ በደንብ አድርጌ። ለምን መሰል ስጀምር እኔ እንደ አካውንቲንግ ተማሪ ወይም አካውንቲንግ ተምሬ እንዳለፍኩ ሰው እወደዋለሁ እንደግዴ ማንኛውም ትምህርት ዓላማ አለው ለውጥ ሊያመጣ የሚችል እንትን ነው ነውእና እኔ ደግሞ እንደ አካውንቲንግ ለአካውንቲንግ ተማሪዎች መምከር ፈልገ ወይም ደሞ ማሳለፍ እንፈልገው ማለት ያው አካውንቲንግ ማለት ይሄ ምሰሶ ማለት ነው ለአንድ ሀገር፣ እንደ የኢኮኖሚ ምሰሶ እንደመሆነ መጠን በደምብ ጠበቅ አድርገው ማጥናት እንዳለባቸው ነው። ግቢ እያለክ ወይም ደሞ አሁንም ሊሆን ይችላል፣ በጣም የምትወደው የትምህርት አይነት ምን ነበረ? ዛት ማለት በጣም እንትን አይደለሁም። ይሄን እንትን የምወደው ወይም አልወደውም ምለው ነገር የለኝም። እንደ አጋጣሚ ሆኖ አካውንቲንግ ስለሆንኩ ነው መሰለኝ። አካውንቲንግ ወደዋለሁ፣ ማርኬቲንግ ወደዋለሁ፣ ጀነራል ሶሻል እንትን ያለው ደስ ይላል፣ በጣም ደስ ይላል። በጣም የምትፈራው የእንስሳ አይነት ምንድን ነው? የእንስሳ አይነት ሁሉም ማት መጥፎ የሚባል እንስሳ መፍራት አለበት ሁሉም ብዬ ነው የማስበው። ለምሳሌ አሁን እባብ ብልህ እባብ እፈራለሁ። ይናደፋል አይደል? ሌላም ቢሆን እንደዛ ነው፣ የሚጎዳ ከሆነ ትፈረዋል። አንተ ግቢ እያለክ ፍቅረኛ ነበረክ? እንደ ፍቅረኛ የሚባል ነገር አልነበር። ስለዚህ ትኩረት ትምህርትና ትምህርት ብቻ ነበር ማለት? እኔ በጣም አዎ፣ ጎበዝ ስለነበርኩ ትምህርት። የት ዩኒቨርሲቲ ነበር የተማርከው? መጀመሪያ ወሎ ዩኒቨርሲቲ ነበርኩ፣ ከዛ ዚ መጥቼ ደግሞ አካውንቲንግ ኤንድ ፋይናንስ እንትን አጠንኩ እንጂ መጀመሪያ ኮምቦልቻ ካምፓስ ነበር። ግቢ ላይ በጣም ብዙ የምናያቸው ነገሮች አሉ። ማለት አሁን ላይ ኦልሞስት ሁሉም ባለትዳር ነው ማለት ይቻላል፣ ግቢ ውስጥ ማለት ነው። ስለዚህ የግቢ ተማሪዎች ምን ያደርጉ፣ እንዴት ራሳቸውን ቢጠብቁ እና ድጋሚ ጎን ለጎን ደግሞ ትምህርታቸውን እንዴት ቢማሩ ጥሩ ነው ብለህ ታስባለህ? መጀመሪያ ዓላማ ይኖረህ። ወጣት ስትሆን ሞር ፍሪደም ስላለህ ነጻነት ስላለህ ላይፉን ታውቋል። ግቢ ላይፍ እና ከምታገኘው ነጻነት ከምናምን ከምናምን የመጣ ብዙ ነገር ሊያጋጥም ስለምችል አንተ ጠንቃቃ መሆን አለበት ብቻ ነው። በጣም እናመሰግናለን እንግዲህ ለሰጠን ሀሳብ፣ በጣም ጥሩ ነገሮች ይሰጠን። በመጨረሻም እንዲቀር ብለህ የምትለው ካለ ማለት ለግቢ ተማሪዎች የሚሆን ምክርም ሊሆን ይችላል የምትላቸው ነገሮች ካለ ጠንክራችሁ ተማሩ። እኛ ጠንካሮች ነበርን፣ እናንተ ደግሞ ጎበዞች ሆኑ። እኛ ሀገር ቀይሩልን። እናመሰግናለን።